አዲስ አበባችን በጽኑ አመራር ጀምሮ የመጨረስን ማሳያ ምስክር ሆና እንደ ስሟ እየፈካችና እያበበች ነው። ውብ ሆኖ በተሰሩ የኮሪደር ፓርኮቻችን ከወዳጅ ዘመዶ ጋር በነፋሻው የሸገር አየር ዘና ለማለት በሰላም ፓርክ በፒያሳ አድዋ ሙዚየም እና በቴዎድሮስ አደባባይ መኪናዎትን ቻርጅና ፓርክ አድርገው እንደ ልቦ ይምነሽነሹ። በሴምሴ አደባባይ የባስኬትቦልና የእግር ኳስ ሜዳዎች ላይ የስፖርት ችሎታውን ፈትሸውና ተዝናንተው ለልጆችዎ በተዘጋጀው የመጫወቻ ስፍራም ተጫውተው በካፌና ሬስቶራንቶች በክብር ተስተናግደው ጣፋጭ ጊዜውን ያሳልፉ። በቦሌ ጃፓን ወጣቶች ፓርክ በአማሩ ስፍራዎች ላይ ለትዝታ የሚሆኑትን ፎቶዎች ተነስተው በአራት ኪሎ ፕላዛ ውስጥ ውስጥ ለውስጥ መሻገሪያዎች ያሻውትን ገበያ አይተው ማራኪ በሆነው ፋውንቴናችን መንፈሶትን ዘና አድርገው በማይረሳ ጊዜው ተወዳጅ ዘመድ ጋር እንዲያሳልፉ ሲል የአዲስ አበባ ከተማ አስተዳደር የህዝብ መዝናኛ ቦታዎች አስተዳደር ኮርፖሬሽን ጥሪውን ያስተላልፋል።